ትንቢተ ሚልክያስ ምዕራፍ ሶስት እነሆ መልእክተኛዬን እልካለሁ መንገዴንም በፊቴ ያስተካክላል እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል የምትወዱትም የቃል ኪዳን መልእክተኛ እነሆ ይመጣል ይላል የሰራዊት ጌታ እግዚአብሔር ነገር ግን እርሱ እንደ አንጥረኛ እሳትና እንደ አጣቢ ሳሙና ነውና የሚመጣበትን ቀን መታገስ የሚችል ማን ነው? እርሱስ በተገለጠ ጊዜ የሚቆም ማን ነው? እርሱም ብርን እንደሚያነጥርና እንደሚያጠራ ሰው ይቀመጣል፣ የሌዊንም ልጆች ይጠራል፣ እንደ ወርቅና እንደ ብርም ያነጥራቸዋል። እነርሱም ለእግዚአብሔር በጽድቅ ቁርባንን የሚያቀርቡ ይሆናሉ። እግዚአብሔርም እንደ ድሮው ዘመንና እንደ ቀደሙት ዓመታት በይሁዳና ና በኢየሩሳሌም ቁርባን ደስ ይለዋል ለፍርድ ወደ እናንተ እቀርባለሁ በመተተኞችና በአመንዝሮች በሐሰትም በሚምሉ በምንደኛውን ደሞዝ በሚከለክሉ መበለቲቱንና ደሃ አደጉን በሚያስጨንቁ የመጻተኛውንም ፍርድ በሚያጣምሙ እኔንም በማይፈሩ ላይ ፈጣን ምስክር እሆንባቸዋለሁ ይላል የሰራዊት ጌታ እግዚአብሔር እኔ እግዚአብሔር አልለወጥምና እናንተ የያዕቆብ ልጆች ሆይ፣ ስለዚህ የጠፋችሁ አይደላችሁም። ከአባቶቻችሁ ዘመን ጀምሮ ከሥርዓቴ ፈቀቅ ብላችኋል፣ እርሷንም አልጠበቃችሁም። ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ፣ ይላል የሰራዊት ጌታ እግዚአብሔር። እናንተ ግን የምንመለሰው በምንድን ነው ብላችኋል። ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን ሰርቃችኋል። እናንተም የሰረቅንህ በምንድን ነው ብላችኋል። በአስራትና በኩራት ነው። እናንተ ይህ ሕዝብ ሁሉ እኔን ሰርቃችኋልና በእርግማን እርግሞች ናችሁ። በቤቴ ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራ አግቡ፣ የሰማይንም መስኮት ባልከፍትላችሁ፣ በረከትንም አትረፍረፌ ባላፈስስላችሁ በዚህ ፈትኑኝ፣ ይላል የሰራዊት ጌታ እግዚአብሔር። ስለ እናንተ ነቀዙን እገስጻለሁ፣ የምድራችሁንም ፍሬ አያጠፋም፣ በእርሻችሁም ያለው የወይን ፍሬውን አያረግፍም፣ ይላል የሰራዊት ጌታ እግዚአብሔር። የተድላ ምድር ትሆናላችሁና፣ አሕዛብ ሁሉ ብፁዓን ብለው ይጠራችኋል፣ ይላል የሰራዊት ጌታ እግዚአብሔር። ቃላችሁ በእኔ ላይ ድፍረት ሆኗል ይላል እግዚአብሔር እናንተ ግን በአንተ ላይ ደፍረን የተናገርነው በምንድን ነው ብላችኋል እናንተም እግዚአብሔርን ማገልገል ከንቱ ነው ትእዛዙንስ በመጠበቅ በሰራዊት ጌታ በእግዚአብሔር ፊት ሀዘንተኞች ሆነን በመሄድ ምን ይረባናል አሁንም የሚታበዩበትን ሰዎች ብዙአን ብለን እንጠራቸዋለን ክፉንም የሚሰሩ ጸንተዋል፣ እግዚአብሔርን ይፈታተናሉ፣ ያመልጣሉም ብላችኋል። የዚያን ጊዜ እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ፣ እግዚአብሔርም አደመጠ ሰማም። እግዚአብሔርንም ለሚፈሩ፣ ስሙን ለሚያስቡ የመታሰቢያ መጽሐፍ በፊቱ ተጻፈ። እኔ በምሠራበት ቀን እነርሱ የእኔ ገንዘብ ይሆናሉ ይላል የሰራዊት ጌታ እግዚአብሔር። ሰውም የሚያገለግለውን ልጁን እንደሚምር እንዲሁ እምራቸዋለሁ። ተመልሳችሁም በጽድቁና በኃጢአተኛው መካከል ለእግዚአብሔር በሚገዛውና በማይገዛው መካከል ትለያላችሁ።